ሰበር ሰበር ዜና ይዤላችሁ ቀርቤያለሁ። ውድ ቻናል ቤተሰብ ተከታታዮች ዘመነ ጉዱ ፈልቷን እንግዲህ የትም እንዳትሄዱ፣ እነዚህን በተመለከተ ሰፋ ያለ ማብራሪያ ይዤላችሁ ቀርቤያለሁ። ከዛ በፊት ግን አንዳንድ አንድ መረጃዎችን ላካፍላችሁ እስቲ። ከባህር ዳር እስከ አዲስ አበባ ያለው መንገድ ክፍት ነው ወይ ብለው ለጠየቁ የአንዳንድ ሰዎች አሉ፣ መንገዱ ትክፍት ነው። ሌላኛው ጉዳይ ደግሞ በተለይ ቢልጌት በዓለማችን ቁንጮ ባለሀብት እንግዲህ ጠቅላይ ሚኒስትር ዶክተር አብይ በተገኙበት ሽልማት አበርክተውላቸዋን በቤተ መንግስት እንግዲህ የኢትዮጵያን ታላቁን የክብር ኒሻን ሽልማት ሰጠዋን ዶክተር አብይ ማለት ነው። ይህን ያደረግላቸው እንግዲህ ለ25 ዓመታት በኢትዮጵያ ላደረጉ በጎ አድራጎት ምክንያት ይህ ታላቁ የክብር ኒሻን ሽልማት እንግዲህ ነው ያበርክቶላቸው። እጅግ የሚገባቸው ሰው ናቸው። ባይዘ አንድ ነገር ላስታውሳል። ቢል ጌት በነዚህ 20 ዓመታት ውስጥ ሀብቱም ሙሉ እንግዲህ ለደሃ ሀገራት እንደሚያከፋፍል በድረገጹ ላይ እንደለቀቃ ተመልክተናል። ስለዚህ በበጎ አድራጎት የሚታወቅ ታላቅ እንግዲህ በዓለማችን ታላቅ ባለሀብት ነው። ይህም እንግዲህ በኢትዮጵያ ባደረጉት ታላቅ በጎ አድራጎት ምክንያት ነው ይህን ሽልማት የተበረክተላቸው። ሌላኛው ጉዳይ እንግዲህ ሀሴት ደረጀ ሚስ ወርልድ በተሰኘ ቁንጅና ውድድር በ2025 በዓለም ሁለተኛ በአፍሪካ አንደኛ በመሆን ኢትዮጵያዊት እንግዲህ ያጠናቃልች ማለት ነው። ሁለተኛ ዓመት የምህንድስና ተማሪ ነች። አሴት ደረጀ እንግዲህ በህንድ በተደረገው የቁንጅና ውድድር 2025 በሚገርም ብቃት እንግዲህ በዓለም ሁለተኛ ደረጃ ይዛ ነው ያጠናቀቀችው። እጅግ የምንኮራባት እንስት ነች። ስለዚህ ኮንግራጁሌሽን ማለት እንፈልጋለን። በዛ አጋጣሚ እንኳን ደስ አላችሁ። በጣም እንደነዚይን ታለንት ሴቶች ወንዶችም ስላሉ እናመሰግናለን። ማለት ወደ ዋና ጉዳያችን እንመለስ። በሰሜን ጎጃም በዱር ቤቴ ተብሎ በሚታወቀው እንግዲህ በጎጃም ምድር ማለት ነው። በሰሜን ጎጃም ዱር ቤቴ ከተማ ኤልያስ ንብረት ምክትል ሻምበል የነበረ እንዲሁም ደግሞ በሁለተኛ ደረጃ አዲሱ ፈንታሁን ደግሞ የሻምበል መሪ የነበረ የመንግስትን የሰላም ጥሪ ተቀላቅለዋል ማለት ነው። እነዚህ ወንድሞች ባይዘወይ በእነ ዘመነ ካሴ ኃላፊነት ተሰጧቸው ሲሰሩ የነበሩ መንግስት የሰላም ጥሪ ሲያደርግላቸው የመንግስት የሰላም ጥሪ ተቀላቅሏል። እጅግ ደስ የሚል ነው። ሁላችን ለሰላም ዘብ መቆም አለብን። ሰላም እንግዲህ በገንዘብ የማይተመን ዋጋ ነው። ብናስብበት ቆም ብለን በየትኛውም ሃይማኖት ቢሆን የሚደግፍ እንደውም የሚሰበክ በስልምናውም በክርስትናም የሚታወቅ ጉዳይ ነው። እዚህ ጋር የዘንድ በተመሳሳይ መልኩ በተለይ ደግሞ በቦረና ወረዳ ሲንቀሳቀሱ የነበሩ ወንድሞችን በተመሳሳይ እንግዲህ የመንግስት የሰላም ጥሪ ተቀላቅለዋል። እጅግ እናመሰግናለን ማለት ነው። እንግዲህ ኢትዮጵያና ትውልድ ኢትዮጵያን ባለም ዳርቻ ያላችሁ ሁሉ ሰላማችሁ ይብዛ። እንግዲህ ለሰላም ሁሉም ዘብ እንዲቆም ከወዲሁ መልክት ማስተላለፍ እፈልጋለሁ። ሰላም ካለ ሁላችን ኢትዮጵያ በድንቅ እና በድንቅ ተዝቆ የማያልቅ ሀብታለን እኮ ይህ ታወቀ ነው። ከውሃ ጀምሮ ከማዕድን፣ በግብርና ተፈጥሮ የሰጠው የአየር ንብረት ጸጋ አረብ ምድርን ያየ ሰው በጣም ይገርምኛል። አየር ንብረቱ ማምረት የማይችል ኮን የተፈጥሮ የሰጠው ጸጋ የለም፣ ግን ሀብታሞች ናቸው። ኢትዮጵያ ግን ይህን ዘንድ ዛሬ ሁሉም ፖለቲከኛ ሆነን እንገኛለን ማለት ነው። በጣም የሚገርም ነው። ስለዚህ ለሰላም ነው እኔ ሁሉ የምናገረው፣ ለሰላም ብቻ ነው የምታገል። ለሰላም ስለ ሰላም ነው እኔ መስበክ የምፈልገው፣ ስለ ሰላም ነው መናገር የምፈልገው። ምክንያቱም በፖለቲካ የሚነሳ ጎጥ አይጠቅምም፣ የሸኔም ጎጥ፣ የፋኖም ጎጥ የዋትም ጎጥ አይጠቅም። ምክንያቱም የኢትዮጵያን ታሪክ ወደ ኋላ ተመልሰን ብናጤን እጅግ ብዙ አጥጋቢ አስተምሮና ስለዚህ ለምንድን ነው እኛውም የሚያስፈልገን በሰላም ሆነን በሰላም መስራት ነው። ለዛ ደግሞ ማሳያ በጣም አነጋገሪ ከሆኑበት ሰሞኑን ሻቢያ እንግዲህ መፈንቅለ መንግስት እንደሚፈነዳ ይጠበቃል። ይህ የሆነበት ምክንያት ጉዳዩ እንደዚህ ነው ልንገራችሁ የህወሓትን አዲስ ጋብቻ የሚደግፉ የህወሓትን አዲስ ጋብቻ የማይደግፉ በኤርትራ ጀነራሎች ተፈጥሯል። ይህ የሆነበት ኢሳያስ እንግዲህ ህወሓትን እስከ ፍጻሜው እንዲጠፋም የሚፈልግ አቋም ያለው ሰው ነው። ነገር ግን አዲስ ጋብቻ የፈጸመበት እንግዲህ ምክንያቶችን በጉል ባይታወቁም እንግዲህ ፈጽሟል። ይህም በተመለከተ በሌሎች ጀነራሎች ዘንድ ቅሬታ ይፈጠራል። በዚህም እንግዲህ ብዙ ሹክሽክታዎችም ወይም እንቅስቃሴዎችም ስለተጀመረ እንግዲህ ጉዳዩ ከነሱ አፈትልኮ ወደ አደባባይ እንግዲህ የፈነዳበት ሁኔታ እየተመለከት ነው ያለ ከዚህ ጋር ዲሞክራሲ ወደ ኤርትራ ሊያቀና የነበረውን እንግዲህ መንገዱ መሰረዙ ታውቋል። የሆነበት ለደህንነቱ ስጋት የፈጠረበት በተለይ በህዋት በኤርትራ በሻቢያ እንግዲህ እርስ በርሱ ባለው እንግዲህ አቋም ወደ አንድነት ስላልመጡ ለራሱም ስጋት ፈጥሯል ማለት ነው። ስለዚህ የዘመነ እንግዲህ ጊዜያዊ መጠለያ ማቆያ ሻቢያ እንግዲህ ስጋት ፈጥሮበታል። ስለዚህ ከዚህም የተነሳ መንገዱን መሰረዙ ከውስጥ የወጡ መረጃ እንግዲህ ሹክ ብሎና ማለት ነው። በጣም እናመሰግናለን። ሌላኛው ጉዳይ እዚህ ጋር ተያይዞ በድጋሚ ላሳውሳችሁ በተለይ ዘመን ከሴ ወደዛ ሊያቀናበት የሆነው ጉዳይ ብዙ ሻምበሎች አሁን በዛሬ ሁለት እንድተመለከት ነው። ከስር እየፈነዶ የመንግስትን ሰላም ጥሪ እየተቀበሉ ይገኛል። ስለዚህ ለቅርብም ለድህንነቱም እንግዲህ መጠሪ የሆነ ወደ ሻቢያ ሊያቀናበት የሆነው እዛ ደግሞ ያለው ስጋት ስለፈጠረበት መሀል መንገድ ላይ እንዳለ ግልጽ አማላካች ጉዳይ ነው። በተለይ አሁን ሰሞን ዱር ቤቴ ላይ በተለይ ሜጫ ወረዳ ሰሜና አቸፈር አጠቃላይ የዘመነ መንቀሳቀሻ እንደ እንደሆነ ይታወቃል። በዚህ ምክንያት እንግዲህ ብዙዎች የመንግስት የሰላም ጥሪ ተቀላቅለው በሰላማዊ መንገድ በንግግር፣ በድርድር እንቀበላለን በማለት ሰላምን ቅድሚያ በመስጠት እየገቡ ይገኛሉ። ከዚህም ከላብነት ያህል ካነሷቸው ኤልያስ ንብረት በሻምበልነት በምክትል ሻምበልነት ና እንዲሁም አድማስ ፈንታውን ደግሞ የሻምበልን በመሪነት የሚታወቁት ሌሎችን አስከትለው እንግዲህ የመንግስት የሰላም ጥሪ በመቀላቀላቸው ምክንያት እነዚህ ሁሉ ሹመት የተሰጣቸው በተለይ በነዘመነካሴ ኃላፊነት እንደሆነ ይታወቃል። በተለይ ዘመነ ካሴ በ ሰሜን ሜጫ መራዊ ወረዳ ተብሎ በሚታወቁ በተለይ እስከ አቸፈር ድረስ አቸፈር ዱርቤቴ የእሱ በብዛት የሚንቀሳቀስባቸው ቦታዎች ነው። እነ ሰዎች ናቸው እንግዲህ የመንግስትን የሰላም ጥሪ ተቀብለው የተቀላቀሉት። በእነዚህና በሌሎች ምክንያቶች እንግዲህ ወደ ኤርትራ መጠለያ ሊሄድ የነበረበት ምክንያት አዛ ያለው ደግሞ ሰላም አለመሆኑ ለጊዜው መንገዱን ሰርዟል። ለሁሉምና በዛም ሆነ በዚህ የሚያስፈልገው ሰላም ነው። ለሰላም ደግሞ ሁላችን ቅድሚያ መስጠት ያስፈልጋል። ምክንያቱም ሁሉም እንግዲህ ፖለቲከኞች የህዝብን ጥያቄ እንመልሳለን ብለው እያንዳንዱን የህዝብን ጥያቄ ኪስ አይሞልም። ግልጽ ነው። ሰላም ካለ ሁሉን የኪሱን መሙላት ይችላል። ኢትዮጵያ ውስጥ ኮባይዘወይ ቤዚክ ኒድ እኮ ገና ያላሟለን ነው። መሰረታዊ ነገሮች፣ ልብስ፣ መጠለያ፣ ምግብ ስንቶቻችን አሟልተን አለን? ይ ፋክት ነው። እስካሁን ድረስ ሰው ዜጎቻችን እየተራው እርዳታ እየለመንን አይደለን እንዴ? ለስለዚህ አሁን የሚያስፈልገን ሰላም ለብሰን ስራ ነው። ለኢትዮጵያ ህዝብ ፖለቲካ ለሚያስፈልገው ሰላም ካለ መስራት መለወጥ እንችላለን። ስለዚህ እናንተ ጥያቄዎቻችሁን በንግግር በድርድር እና በሰላማዊ መንገድ ፍቱልን፣ ኢትዮጵያ ህዝብ ሰርቶ ይለወጥ የሚል መልእክት የማስተላልፍ እፈልጋለሁ ማለት ነው። ስለዚህ የፋኖም የሸኔም የህዋትም ቢሆን እነዚህ ጎጠኞች አይጠቅሙም። ይሄ ግልጽ የሆነ አቋም ነው። ማወቅ ምንችላለን፣ ምክንያቱም ከኢትዮጵያ ብዙ ታሪክ ተምረናል። በኢትዮጵያ ብዙ ታሪክ አሳልፋለች። የሚያስፈልጋት በዚህ ጠንካራ ስራና ሰላም ነው። ሰላም ሰላም ሰላም፣ ደግሞ ወደ አክሽን ቀይረን ወደ ተግባራዊ ቀይረን መውሰድ አለብን እያንዳንዳችን ብዬ አምናለሁ። ስለዚህ ውድ ኢትዮጵያውያንና ትውልድ ኢትዮጵያ በዓለም ዳርቻ ያላችሁ ሁላችሁ ሰላማችሁ ይብዛ፣ ለሰላም ዘብንቁም የሚል መልክት ማስተላለፍ እፈልጋለሁ። በሌላ ቪዲዮ እስክንገና፣ መልካም ሙሉ